ምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬን በጠቃሚ በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው መመገብ ስላለባችሁ እጅግ በጣም ጠቃሚ ስለሆነው የዱባ ፍሬ ተዓምራዊ የጤና ጥቅሞቹን እንዴት መጠቀም እንደምትችሉ እናም የዱባ ፍሬን መጠቀም የሌለባቸው አንዳንድ ሰዎች እስካሉ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 በብዙ አይነት ንጥረ ነገሮችናም የጤና ጥቅሞች የተሞሉ ናቸው። አንድ አውንስ ወይም ደግሞ 28 ግራም የዱባ ፍሬ በግምት ወደ 151 ካሎሪዎችን ይይዛል። በዋነኛነት ከጤናማ ቅባቶች እናም ከፕሮቲን የተገኘ ይህ ትንሽ መጠን ወደ 7 ግራም ፕሮቲን ገደማን ያቀርባል። ይህም በጣም ጥሩ በእጽዋት ላይ የተመሠረተ የፕሮቲን ምንጭ ያደርገዋል። በተጨማሪም 13 ግራም ገደማ ስብን ይይዛል ከዚህ ውስጥ 2.5 ግራም ያክሉ የሳቹሬትድ ስብ ነው። የተቀረው በአብዛኛው ለልብ ጤናማ የሆኑ የሞኖ አንሳቹሬትድ እናም ፖሊ አንሳቹሬትድ ስብ ሲሆን ኦሜጋ ሲክስ እናም አነስተኛ መጠን ያለው ኦሜጋ 3 ፋቲ አሲዶችንም ያካትታል። በካርቦሃይድሬት ስለገድ የዱባ ዘሮች ወይም ደግሞ ፍሬዎች በአንጻራዊ ሁኔታ ዝቅተኛ ናቸው። በአጠቃላይ 5 ግራም ገደማ ይይዛሉ ይህም 1.7 ግራም የአመጋገብ ፋይበር እና በጣም ትንሽ ስኳር ወይም ደግሞ ወደ 0.2 ግራም ገደማን ይይዛሉ። በ28 ግራም የፋይበሩ ይዘት የምግብ መፈጨትን ለመደገፍ እናም የሙሉነት ስሜትን ለመስጠትም ይረዳል። የዱባ ፍሬ በማግኒዥየም እጅግ የበለጸጉ ናቸው። በአንድ ጊዜ ከ150 እስከ 165 ሚሊግራም ገደማን ያቀርባሉ። ይህም ከሚመከረው ዕለታዊ ማግኘት ካለባችሁ የማግኒዥየም መጠን ከ37 እስከ 40 ፐርሰንት ገደማውን ይሸፍናል። በተጨማሪም ጥሩ የዚንክ ምንጭ ናቸው። በ28 ግራም በቀን የሚያስፈልጋችሁን የዚንክ መጠን 20 ፐርሰንቱን ይሸፍናሉ። በቀን የሚያስፈልጋችሁን የብረት ወይም ደግሞ የአይረን መጠን 13 ፐርሰንቱን ይሸፍናሉ። በቀን የሚያስፈልጋችሁን የፎስፈረስ መጠን 33 ፐርሰንት፣ እናም የመዳብ መጠን 50% ናም የማንጋኒዝ መጠን 15 ፐርሰንቱን ይሸፍናሉ። መጠነኛ መጠን ያለው ፖታሲየም፣ ቫይታሚን ኬ፣ ቫይታሚን ኤ እናም ፎሌት ወይም ደግሞ ቫይታሚን ቢናይንም ይሰጣሉ። ከመሠረታዊ ንጥረ ነገሮች ባሻገር የዱባ ፍሬዎች እንደ ካሮቲኖይድ፣ ፊኖሊክ አሲዶች እናም ቫይታሚን ኢ ያሉ ኃይለኛ አንቲ ኦክሲዳንቶችን እንዲሁም የልብ ጤናን የሚደግፉ ሬስቬራትሮልስን ይይዛሉ። የልብ ጤናን የሚደግፉ ፋይቶስቴሮልስን ይይዛሉ። በተጨማሪም የደም ፍሰትን የሚረዳ ኤል አርጊኒን እናም የሴሮቶኒን እና የሜላቶኒን ምርትን በማበረታታት እንቅልፍን የሚደግፍ ትራይፕቶፋንን ይሰጣሉ ማለት ነው። ስለዚህ የዱባ ፍሬን ግዴታ መጠቀም መጀመር አለባችሁ እንደ ቀልድ ማየት የለባችሁም። መጠቀም ካለባችሁ ዘሮች ወይም ደግሞ ፍሬዎች ውስጥ አንዱና ዋነኛው ነው ማለት ነው። ታዲያ የዱባ ፍሬዎችን ብትጠቀሙ የምታገኙትን አስደናቂ የጤና ጥቅሞችን አሁን በዝርዝር እነግራችኋለሁኝ። አንደኛ በበርካታ ንጥረ ነገሮች የበለጸጉ ናቸው። አሁንም እንደነገርኳችሁ ማለት ነው የዱባ ፍሬዎች የንጥረ ነገሮች ኃይል ማመንጫ ናቸው። በማግኒዥየም፣ በዚንክ፣ በብረት ወይም ደግሞ በአይረን በፕሮቲን በጤናማ ቅባቶች በፋይበር እናም ከፍተኛ የሆነ የአንቲ ኦክሲዳንት ምንጭም ናቸው። እነዚህ ንጥረ ነገሮች ደግሞ እንደ የጡንቻ እንቅስቃሴ፣ የበሽታ መከላከያ እናም የህዋስ ጥገና ያሉ የሰውነት ተግባራትን ለመጠበቅ አስፈላጊ በመሆናቸው ለአጠቃላይ ጤናችን ወሳኝ ናቸው። ሁለተኛ የልብ ጤናንም ያሻሽላል። የዱባ ፍሬዎች ማግኒዥየም፣ ኦሜጋ ስሪ እናም ኦሜጋ ሲክስ ፋቲ አሲዶች እናም አንቲ ኦክሲዳንቶችን ይይዛሉ። እነዚህ ሁሉ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጤናን ይደግፋሉ። ማግኒዥየም የደም ግፊትን ለመቆጣጠር ይረዳል። ጤናማ ቅባቶች ደግሞ መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልን ዝቅ በማድረግ እናም ጥሩ ኮሌስትሮልን ወይም ደግሞ ኤችዲኤልን ከፍ በማድረግ የልብ በሽታ እናም የስትሮክ አደጋን ይቀንሳሉ። የዱባ ፍሬዎች ጤናማ የደም ስሮችን፣ የኮሌስትሮል መጠንን እናም የደም ግፊትን የሚደግፉ ቁልፍ ንጥረ ነገሮችንናም ባዮአክቲቭ አክቲቭ ውህዶችን በማቅረብ የልብ ጤናን ያሳድጋሉ። ለልብ ተግባር ቁልፍ ከሆነው ምርጥ የተፈጥሮ የማግኒዥየም ምንጮች ውስጥ አንዱ ናቸው። አንድ አውንስ ወይም ደግሞ 28 ግራም የዱባ ፍሬ የዕለት ተዕለት የማግኒዥየም ፍላጎታችሁን እስከ 40% ያክል ይሰጣል። ማግኒዥየም የልብ ምትን የነርቭ ተግባርንናም የደም ግፊትን ለመቆጣጠር ይረዳል። ዝቅተኛ የማግኒዥየም መጠን ካለ ከደም ግፊት መጨመር፣ ከልብ የምትመዛባትናም የልብ በሽታ የመያዝ እድልን ይጨምራል። የዱባ ፍሬዎች እንደ ቫይታሚን ኤ፣ ሊግናንስ እናም ፊኖሊክ አሲዶች ያሉ ኃይለኛ አንቲኦክሲዳንቶችን ይይዛሉ። አንቲኦክሲዳንቶች በደም ስሮች ውስጥ ያለውን የኦክሲዲቲቭ ስትረስን ይቀንሳሉ። የደም ቧንቧ ግድግዳዎችን ጉዳት ይከላከላል። የአተሮስክለሮሲስ ወይም ደግሞ የደም ቧንቧዎች መጠንከር ወይም ደግሞ በፕላክ መዘጋት አደጋን ይቀንሳል። የዱባ ፍሬዎች ባልተሟሉ ፋቲ አሲዶች በተለይም በአልፋ ሊኖሌኒክ አሲድ በኤኤልኤ በእጽዋት ላይ የተመሰረተ ኦሜጋ ስሪ የበለጸጉ ናቸው። ይህ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ይቀንሳልና ኤችዲኤል የምንለው ወይም ደግሞ ጥሩ ኮሌስትሮልን ይጨምራል። ኢንፍላሜሽንን ለመቀነስና የደም ስሮች የመለጠጥ ችሎታን ለመደገፍም ይረዳል። በዱባ ፍሬዎች ውስጥ የሚገኙት ማግኒዥየም፣ ፖታሲየም እናም አንቲኦክሲዳንቶች የደም ስሮችን ለማዝናናት እናም የደም ግፊትን ለመቀነስ አብረው ይሰራሉ። ጥናቶችም እንደሚያሳዩት የዱባ ፍሬ ተጨማሪ ምግብ ከፍተኛ የደም ግፊት ባለባቸው ሰዎች ላይ የሲስቶሊክ እናም የዲያስቶሊክ የደም ግፊትን ለመቀነስ ይረዳል። የኮሌስትሮል ቁጥጥርን የሚያግዙ የእጽዋት ስቴሮል የዱባ ዝሮች ከኮሌስትሮል ጋር ተመሳሳይ የሆነ መዋቅር ያላቸው ፋይቶስቴሮል የተባሉ ውዶችንም ይይዛሉ። ፋይቶስቴሮል በአንጀት ውስጥ የአመጋገብ ኮሌስትሮል መሳብን ያግዳል። ይህም አጠቃላይእና ኤልዲኤል ኮሌስትሮል መጠንን ይቀንሳል፣ የልብ በሽታ ተጋላጭነትን ይቀንሳል። ስር የሰደደ ኢንፍላሜሽን ለልብ በሽታ ዋነኛ አስተዋጽኦ ያደርጋል። የዱባ ፍሬዎች የደንቧንቧዎችን ሽፋን ለመጠበቅ እናም ስልታዊ ኢንፍላሜሽንን ለመቀነስ የሚረዱ አንቲ ኢንፍላማቶሪ የሆነ ውህዶችን ይዛሉ። የዱባ ፍሬዎች በሰውነት ውስጥ ናይትሪክ ኦክሳይድ የሚያመነጭ አሚኖ አሲድ የሆነውን ኤል አርጊኒን ጥሩ ምንጭ ናቸው። ናይትሪክ ኦክሳይድ የደም ስሮችን ለማዝናናት ይረዳል፣ የደም ዝውውርን ያሻሽላል፣ የፕላክ ምችትና የደም መርጋት አደጋን ይቀንሳል። ለልብ ጤንነት ታዲያ በየቀኑ ከአንድ እስከ ሁለት የሾርባ ማንኪያ ጥሬ ወይም ደግሞ የተጠበሰ የዱባ ፍሬዎችን በሰላጣ በለስላሳ መጠጦች ወይም ደግሞ እንደ መክሰስ ውስጥ አካታችሁ መጠቀም ትችላላችሁ። ሶስተኛ፣ የዱባ ፍሬዎች የፕሮስቴትናም የፊኛ ጤናንም ያሻሽላሉ። የዱባ ፍሬ ዘይት ቤናይን ፕሮስታቲክ ሃይፐርፕሌዥያ ወይም ደግሞ ቢፒኤችን፣ ካንሰር ያልሆነ የፕሮስቴት እጢ መጨመር ምልክቶችን ሊያስታግስ ይችላል። ጥናቶችም እንደሚያሳዩት የዱባ ፍሬዎች ቢፒኤች ባለባቸው ወንዶች ላይ የሽንት ምልክቶችን በመቀነስ የህይወት ጥራትንና እንቅልፍንም ያሻሽላል። የዱባ ፍሬዎች በዋነኝነት በዚንክ በፋይቶስቴሮል እናም በአንቲኦክሲዳንት እንዲሁም ጠቃሚ በሆኑ ፋቲ አሲዶች የበለጸጉ በመሆናቸው የፕሮስቴት እናም የፊኛ ጤናንም ያሻሽላሉ። የዱባ ፍሬ ለፕሮስቴት ተግባር ወሳኝ በሆነው በዚንክም የበለጸጉ ናቸው። ዚንክ በፕሮስቴት ግራንት ውስጥ በከፍተኛ መጠን ይገኛል። ዚንክ የሆርሞን ሚዛንን ለመደገፍናም በፕሮስቴት ውስጥ እብጠትን ለመከላከልም ይረዳል። ዝቅተኛ የዚንክ መጠን ያላቸው ወንዶች የፕሮስቴት መስፋፋት ወይም ደግሞ ቤናይን ፕሮስታቲክ ሃይፐርፕሌዥያ ወይም ለቢፒኤች የመጋለጥ እድላቸው በጣም ከፍተኛ ነው። ዚንክ የፕሮስቴት መስፋፋትን እድገትን ሊያዘገይናም መደበኛ የሽንት ፍሰትንም ሊደግፍ ይችላል። የዱባ ፍሬ ፋይቶስቲሮልን ይዟል። ፋይቶስቴሮል ከፕሮስቴት መስፋፋት ጋር ተያይዞ የሚመጣውን ዲኤችቲ ወይም ደግሞ ዲሃይድሮቴስቴስትሮል ሆርሞንን ለመቀነስ የሚረዱ የእጽዋት ውህዶች ናቸው። ዲኤችቲን ዝቅ ማድረግ የፕሮስቴት መጠንን ለመቀነስ እናም እንደ ተደጋጋሚ ሽንት የፊኛን ሙሉ በሙሉ አለመውጣት ወይም ደግሞ የሌሊት ሽንት ወይም ደግሞ ኖክቲሪያን ያሉ ምልክቶቹን ለማስታገስ ይረዳል። የዱባ ፍሬ ዘይት የቢፒኤች ምልክቶችን ሊያስታገስ ይችላል። ጥናቶችም እንደሚያሳዩት የዱባ ፍሬ ዘይት ተጨማሪ ምግቦች የሽንት ፍሰትን ያሻሽላል፣ የፕሮስቴት መጠንን ይቀንሳል፣ የሽንት መጣረፍና ድግግሞሽንም ይቀንሳል። ለምሳሌ ቤናይን ፕሮስታቲክ ሃይፐርፕሬዥያ ባለባቸው ወንዶች ላይ የተደረገ ጥናት እንደሚያሳየው የዱባ ዘይትን ለአስራ ሁለት ወራት መውሰድ ምልክቶቹን በእጅጉ ቀንሷል ማለት ነው። አንቲ ኢንፍላማቶሪ እናም የአንቲ ኦክሲዳንት ተጽዕኖዎች እንደ ቫይታሚን ኢ፣ ሴሌኒየም እናም ሊግናንስ ያሉ ውህዶች በፕሮስቴት እናም በፊኛ ቲሾች ውስጥ ያለውን የኦክሳይድ ውጥረትን እናም ኢንፍላሜሽንን ለመቀነስ ይረዳሉ። ዝቅተኛ ኢንፍላሜሽን ጤናማ የቲሹ እድሳትን ይደግፋል፣ ብስጭትን ይቀንሳል እናም መደበኛ የፊኛ ተግባርን ይጠብቃል። በወንዶችም በሴቶችም ላይ ጤናማ የፊኛ ተግባርን ይደግፋል። የዱባ ፍሬ የፊኛ ጡንቻዎችን በማጠናከርና ኢንፍላሜሽንን በመቀነስ ቁጥጥርን ለማሻሻልናም መፍሰስን ወይም ደግሞ መጣደፍን ለመቀነስ ይረዳል የዱባ ፍሬዎች የፕሮስቴትና የፊኛ ጤናን የሚደግፉት የፕሮስቴት ተግባር ለመጠበቅ ዚንክን በማቅረብ የፕሮስቴት መስፋፋትን ለመከላከል የዲሃይድሮቴስቴስትሮን ደረጃን በመቀነስ ኢንፍላሜሽንንናም ኦክሲዲቲቭ ስትረስን በመቀነስ የሽንት ፍሰትንናም የፊኛ መቆጣጠሪያን በማሻሻል ነው። አራተኛ በሽታ የመከላከል ስርዓትንም ይደግፋል። ከፍተኛ የዚንክናም የአንቲኦክሲዳንት መጠን በሽታ የመከላከል ስርዓትን ለማጠናከር ይረዳል። ዚንክ ለበሽታ ተከላካይ ህዋሳት ተግባር እናም እብጠት ቁጥጥር ወሳኝ ነው። የዚንክ እጥረት ለበሽታዎች ተጋላጭነትን ሊጨምርናም ፈውስንም ሊያዘገይ ይችላል። አምስተኛ ጥሩ እንቅልፍንም ያበረታታል። የዱባ ፍሬዎች እንቅልፍን የሚያበረታታ አሚኖ አሲድ የሆነውን የትራይፕቶፋን የተፈጥሮ ምንጭ ናቸው። ትራይፕቶፋን ወደ ሴሮቶኒን ከዚያም የእንቅልፍ ዑደትን የሚቆጣጠረውን ሆርሞን ወደ ሜላቶኒን ይለወጣል። ከመተኛታችሁ በፊት የዱባ ፍሬዎች መመገብ የእንቅልፍ ጥራትን ሊያሻሽል ይችላል። ስድስተኛ የደም ስኳር መጠንንም ይቆጣጠራል። በዱባ ፍሬዎች ውስጥ የሚገኘው ፋይበርና ማግኒዥየም የደም ስኳር መጠንን ለመቆጣጠር ይረዳል። ፋይበር የምግብ መፈጨትን እናም የጉሉኮስን መሳብን ይቀንሳል። ማግኒዥየም ደግሞ የኢንሱሊን ቁጥጥር ውስጥ ቁልፍ ሚና ይጫወታል። ይህ የዱባ ዘሮችን የስኳር በሽታ ላለባቸው ወይም ደግሞ ለበሽታው ተጋላጭ ለሆኑ ሰዎች ጠቃሚ ያደርገዋል። ሰባተኛ አንቲኢንፍላማቶሪ ተጽዕኖዎችም አሉት። የዱባ ፍሬዎች እንደ ቫይታሚን ኢ እናም ካሮቲኖይድ ያሉ ኢንፍላሜሽንን የሚቀንሱ አንቲኦክሲዳንቶችን ይዛሉ። ስር የሰደደ ኢንፍላሜሽን የብዙ በሽታዎች ዋነኛ መንስኤ ነው። እንደ የዱባ ዘሮች ያሉ ወይም ደግሞ ፍሬዎች አንቲ ኢንፍላማቶሪ ምግቦችን አዘውትሮ መመገብ የአርትራይተስ፣ የልብ በሽታ እናም ሌሎችንም አደጋዎችን ለመቀነስም ይረዳል። ስምንተኛ የምግብ መፈጨትን ጤንነትን ይደግፋል። የዱባ ፍሬዎች ከፍተኛ መጠን ያለው የአመጋገብ ፋይበር አላቸው። ፋይበር መደበኛ የአንጀት እንቅስቃሴን በማበረታታት የውሃ ድርቀትን በመከላከልና ጠቃሚ የአንጀት ባክቴሪያዎችን በመመገብ ጤናማ የምግብ መፈጨት ትራክትን ይደግፋል። የዱባ ፍሬዎች በከፍተኛ መጠን ባለው የአመጋገብ ፋይበር፣ በጤናማ ቅባቶች፣ በአንቲኦክሲዳንትናም በተፈጥሯዊ ኢንዛይሞች አማካኝነት የምግብ መፈጨት ጤንነትን ይደግፋሉ። ሙሉ የዱባ ፍሬዎች በጣም ጥሩ የማይሟሟ ፋይበር ምንጭ ናቸው። አንድ አውንስ ወይም ደግሞ 28 ግራም ሙሉ የዱባ ፍሬዎች ከአምስት እስከ ሰባት ግራም ፋይበርን ሊይዝ ይችላል። ሰገራን ያበዛል፣ መደበኛ የአንጀት እንቅስቃሴን ያበረታታል፣ የሆድ ድርቀትንም ለመከላከል ይረዳል። የምግብ መፍጫ ትራክትን በማንቀሳቀስ የአንጀት ጤናንም ይደግፋል፣ ጠቃሚ የአንጀት ባክቴሪያዎችንም ይመግባል። በዱባ ፍሬዎች ውስጥ ያለው ፋይበር ፕሪባዮቲክ ሆኖ በመስራት በአንጀታችሁ ውስጥ ያሉትን ጥሩ ባክቴሪያዎችንም ይመግባል። ጤናማ የአንጀት ባክቴሪያ የምግብ መፈጨት ንጥረ ነገርን መሳብንና በሽታ የመከላከል አቅምንም ያሻሽላል። ሚዛናዊ የሆነ ማይክሮባዮምም የአይቢኤስ የሆድ መነፋትናም የእብጠት አደጋንም ይቀንሳል። የዱባ ፍሬዎች በአንጀት ውስጥ ቅባትን የሚረዱ ኦሜጋ ስሪ እናም የኦሜጋ ሲክስ ፋቲ አሲዶችም ምንጭ ናቸው። የምግብ እናም የቆሻሻ ምርቶች በቀላሉ እንዲተላለፉ ያበረታታል። የምግብ መፍጫውን ሽፋን ብስጭትንም ይቀንሳል። አንቲ ኦክሲዳንትስ የአንጀት እብጠትን ይቀንሳል። የዱባ ዘሮች እንደ ቫይታሚን ኢ፣ ፊኖሊክ አሲዶችና ሊግኒያንስ ያሉ አንቲ ኦክሲዳንቶችን ይዛሉ ይይዛሉ የምግብ መፍጫውን ትራክት ከኦክሳይድ ጉዳትም ይጠብቃል። እንደ ኮላይትስ ያሉ የአንጀት እብጠት ሁኔታዎችን ምልክቶችን ለመቀነስ ይረዳል። ማግኒዥየም በአንጀት ውስጥ ያለውን የጡንቻ ተግባርን ይደግፋል። በዱባ ፍሬዎች ውስጥ በብዛት የሚገኘው ማግኒዥየም የአንጀት ጡንቻዎችን ለማዝናናትም ይረዳል ቁርጠትንና መወጠርንም ይከላከላል። ምግብ በአንጀት ውስጥ ያለ ችግር እንዲንቀሳቀስም ይረዳል። ጥገኛ ተውሳኮችን ለማስወገድም ሊረዳ ይችላል። በባህላዊ መድኃኒት ውስጥ የዱባ ፍሬዎች በተለይም ለኮሶትል እንደ ተፈጥሮዊ መድኃኒት ያገለግልም ነበር። ኩኩር ቢታሲን የመሳሰሉ ውህዶች ጥገኛ ተሳኮችን ከምግብ መፍጫው ውስጥ ለማንቀሳቀስ እናም ለማስወገድም ይረዳሉ። የምግብ መፈጨትን ለመደገፍ በየቀኑ ከአንድ እስከ ሁለት የሾርባ ማንኪያ ጥሬ ወይም ደግሞ የተጠበሰ የዱባ ዘሮችን ለመመገብ ሞክሩ። ዘጠነኛ የወንድ የመራባት ወይም ደግሞ የመውለድ አቅምንም ያሻሽላል። በዱባ ፍሬዎች ውስጥ የሚገኘው ዚንክ ለወንድ የመራባት ጤና በጣም ወሳኝ ነው። የዚንክ እጥረት የወንድ የዘር ፍሬ ጥራትናም የቴስቴስትሮን መጠን መቀነስ ጋር ተያይዟል። የዱባ ዘሮችን በአመጋገብ ውስጥ ማካተት የመራባት ውጤቶችን ሊያሻሽልም ይችላል። አስረኛ የቆዳ እናም የፀጉር ጤናንም ያሻሽላል። አንቲኦክሲዳንቶች፣ ቫይታሚኖች እናም ጤናማ ቅባቶች የቆዳ የመለጠጥ ችሎታንና የጸጉርን ጥንካሬን ይደግፋሉ። ቫይታሚን ኤ የቆዳ ሴሎችን ከጉዳት ይጠብቃል። ኦሜጋ3 ፋቲ አሲዶች ደግሞ ቆዳንናም የራስ ቆዳን ይመግባሉ። ዚንክ በተጨማሪም ቁስሎችን መፈወስናም ብጉርን መከላከል ላይ አስተዋጽኦ እያደርጋል ማለት ነው። ስለዚህ የዱባ ፍሬዎች ብዙ ጥቅሞችን በዚህ ረገድ ይሰጣሉ። አስራ አንደኛ የሰውነት ክብደትንም ለመቆጣጠር ይረዳል። የዱባ ፍሬዎች ጥሩ የፕሮቲን የፋይበርና የጤናማ ቅባቶች ሚዛን ስላላቸው ለረጅም ጊዜ የጥጋብ ስሜት እንዲሰማችሁም ይረዳሉ። ይህ የረሃብን የመቆጣጠር ውጤት አጠቃላይ የካሎሪ መጠን በመቀነስ የክብደት መቀነስ ወይም ደግሞ የክብደት መጠበቅ ግቦችን ይደግፋሉ። አስራ ሁለተኛ የካንሰርን አደጋም ሊቀንስ ይችላል። አንዳንድ ጥናቶች እንደሚያመለክቱት የዱባ ፍሬዎች የተወሰኑ የካንሰር አይነቶችን ለመከላከልም ሊረዱ ይችላሉ። በዱባ ፍሬዎች ውስጥ የሚገኙት ውህዶች እንደ ሊግናንስ እናም አንቲኦክሲዳንትስ ያሉ የኦክሳይድ ውጥረትንናም እብጠትን በመዋጋት የጡት የፕሮስቴትናም የአንጀት ካንሰር የመጋለጥ ዕድልን ለመቀነስ ይረዳሉ ስለዚህ የዱባ ፍሬዎችን በአመጋገባችሁ ውስጥ ብታካትቱ እነዚህን ተጠቅሰው የማያልቁ ጥቅሞችን የምታገኙ ይሆናል ማለት ነው። የዱባ ፍሬ የማይፈውሰው እናም የማይሰጠው ጥቅም የለም ማለት ነው። በጣም ብዙ ጥቅሞችን እንደሚሰጥ ማወቅ አለባችሁ። ታዲያ የዱባ ፍሬዎችን በአመጋገባችሁ ውስጥ እንዴት እንደምታካትቱ አሁን እነግራችኋለሁኝ። የዱባ ፍሬዎችን በዕለት ተዕለት ምግባችሁ ውስጥ ለማካተት ቀላል እናም ጣፋጭ መንገዶች አሉ። ጥሬውን ወይም ደግሞ የተጠበሰውን መመገብ ትችላላችሁ። ፈጣን መክሰስን ለማግኘት ትንሽ እፍኝ መመገብ ነው። ለተጨማሪ ጣዕም በትንሽ የወይራ ዘይት ጠበስ በማድረግና ጨው አድርጋችሁ መመገብ ትችላላችሁ። ለተለያዩ ጣዕሞች እንደ ቀረፋ ወይም ደግሞ ነጭ ሽንኩርት ያሉ ቅመሞችን መጨመር ትችላላችሁ። እንዲሁም የዱባ ፍሬዎችን በሰላጣ ላይ ጨምራችሁ መጠቀም ትችላላችሁ። የተጠበሰ ወይም ደግሞ ጥሬው ዘሮችን ለ ጥሩነትናም ለንጥረ ነገሮች በአረንጓዴ ሰላጣ ላይ ጨምራችሁ መመገብ ይቻላል። ከአይብ ከክራንቤሪ ወይም ደግሞ ከአቮካዶ ጋር አዋህዳችሁም መመገብ ትችላላችሁ። ለስላሳ መጠጦች ውስጥም ቀላቀላችሁ መጠቀም ትችላላችሁ። የጠዋት ለስላሳ መጠጣችሁ ውስጥ አንድ የሾርባ ማንኪያ የዱባ ፍሬዎችን ጨምራችሁ መጠቀም ትችላላችሁ። ተጨማሪ ፕሮቲን ፋይብርናም ጤናማ ቅባቶችን ይሰጣችኋል። በኦትሜል ወይም ደግሞ በእርጎ ላይም ጨምራችሁ መጠቀም ትችላላችሁ። ለአመጋገብነት ኦትሜል በአንድ ሌሊት የተዘጋጀ ኦትስ ወይም ደግሞ የግሪክ እርጎ ወይም ማንኛውም እርጎ ላይ ጨምራችሁ መጠቀም ትችላላችሁ። ከፍራፍሬ እናም ከትንሽ ማር ጋር አቅርባችሁ መጠቀም ትችላላችሁ። ዳቦ በምትጋግሩበት ውስጥ ተጠቅማችሁ ወይም ደግሞ አንድ ላይ ጋግራችሁ መጠቀም ትችላላችሁ። የዱባ ፍሬዎችን ወደ ሙፊን እናም ዳቦዎች መቀላቀል ትችላላችሁ። ወደ ሩዝ ወይም ደግሞ ከኪንዋ ጋር ቀላቅላችሁ የዱባ ፍሬን መጠቀም ትችላላችሁ ማለት ነው። ስለዚህ የዱባ ፍሬዎችን በበርካታ መንገዶች መጠቀም ትችላላችሁ። ታዲያ የዱባ ፍሬ በአጠቃላይ ጤናማ ቢሆንም የተወሰኑ የጤና ችግሮች ያሏቸው ሰዎች ሊገድቡት ወይም ደግሞ ሊያስወግዱት ይገባል ማለት ነው። እነዚህም እንግዲህ አንደኛ የዱባ ፍሬ የአለርጂ ችግር ካለባችሁ ነው። አልፎ አልፎ ነው ይህ የሚከሰተው። ነገር ግን ለዱባ ፍሬ አለርጂክ የሆኑ ሰዎች እንደ ሽፍታ፣ ማሳከክ፣ እብጠት ወይም ደግሞ የመተንፈስ ችግር ያሉ ምላሾችን ሊያሳዩ ይችላሉ። ሁለተኛ፣ የጨጓራ እናም ትንሽ የአንጀት ችግር ያለባቸው ሰዎች ናቸው። የዱባ ፍሬዎች በፋይበር የበለጸጉ በመሆናቸው የዱባ ፍሬዎች የአንጀት መበሳጨት ችግር ላለባቸው ሰዎች እንደ ኢሪቴብል ባውል ሲንድረም ወይም ደግሞ ሌሎች የምግብ መፈጨት ችግሮች ባለባቸው ሰዎች ላይ የሆድ መነፋት፣ ጋዝ ወይም ደግሞ ተቅማጥን ሊያባብሱ ይችላሉ። ሶስተኛ በሶዲየም ዝቅተኛ የሆነ አመጋገብን የሚከተሉ ሰዎች ናቸው። ጨው የተጨመረባቸው የዱባ ፍሬዎች በሶዲየም ከፍተኛ ናቸው። ይህም የደም ግፊት ወይም ደግሞ የልብ በሽታ ላለባቸው ሰዎች ችግር ሊሆን ይችላል። አራተኛ ዝቅተኛ የደም ግፊት ያለባቸው ሰዎች ናቸው። የዱባ ፍሬዎች የደም ግፊትን ሊቀንሱ ይችላሉ። ስለዚህ የደም ግፊታቸው ዝቅተኛ የሆኑ ሰዎች በጥንቃቄ ሊጠቀሙባቸው ይገባል። አምስተኛ ለኩላሊት ጠጠር የተጋለጡ ሰዎች ናቸው። የዱባ ፍሬዎች ኦክሳሌት የተባለ ንጥረ ነገርን ይይዛሉ። ይህም ለኩላሊት ጠጠር በተጋለጡ ግለሰቦች ላይ የኩላሊት ጠጠር እንዲፈጠር ወይም ደግሞ እንዲባባስ አስተዋጽኦ ሊያደርግ ይችላል በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ እንደነዚህ አይነት ሰዎች ከሆናችሁ የዱባ ፍሬን ከመጠቀማችሁ በፊት ከቻላችሁ ሐኪማችሁን ብታማክሩ መልካም ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ።